ሁኔታ የተወያየን ነበር። ምናልባት ማለት እኔ ሳወራ ዝም ካልክ ችግር የለም። በብሉይ ኪዳን ከሆነ በድንጋይ ተወግሮ ይገደላል። ዳዊትና እንግዲህ ሌሎቹ እኩል ይቀጣሉ ማለት አይደለም። እንኳን በአዲስ ኪዳን እንኳን እግዚአብሔር እያንዳንዱም ሰው ወይም ደግሞ ለራሱ ዝሙት ያደረጉትንም ሆነ የሰረቁትንም ሆነ ሌሎችንም የራሱ ባሪዎች ከሆነ በራሱ በፈለገው መልኩ ይቀጣል እንጂ ለምን እንደዛ አላደረክም ብለን አንጠይቅም። ለምሳሌ ዳዊት ተቀጥቷል። አላለፈም፣ አልታለፈም። ግን የዳዊትን ዝሙት መፈጸም ቆይ፣ አስጨርሰኝ አስጨርሰኝ። ትንሽ ነው አላውራው፣ ብዙ አላውራ። ሰው የዳዊት ዳዊት ዝሙት ፈጽሟል። ከዛ ወዲህ በዛ ዝሙት ምክንያት የደረሰበት ቅጣት እጅግ በጣም ከባድ ነበረ። ልጁ እንዲሞት ሆኗል። ልጁ እንዲያሳድደው ሆኗል። በትረ መንግስቱን እንዲያጣ ሆኗል። ተቀጥቷል። በእንባ ራሱ በእንባ በእግዚአብሔር ፊት ቀርቦ ያ ሁሉ ልጁ እንዲነሳበት ያደረገ በዝሙት ጣጣ የመጣበት ነው። ሰው ይሄ ሁሉ ቅጣት ያገኘው ዳዊት ነው። ሌሎቹ ደግሞ እንደዚህ በዝሙት ምክንያት የሚቀጡም አሉ። እግዚአብሔር የዳዊትን ዝሙት አላጸደቀውም፣ እኛም አላጸደቅንም። ግን ቆይ ቆይ እኔ ወደ ለነብይና ለተራው ህጉ ይለያያል የሚል አንድ ጥቅስ ስጠኝ። እሺ ታዲያ፣ ዳዊት በድንጋይ ተወግሮ ነው የሞተው? ታዲያ ሳይሆን ጥቅስ ነው። ስለዚህ ዳዊት ይህንን ቅጣት በመቀጣቱ ቅጣቱ ትክክል አይደለም፣ የእግዚአብሔር ቅጣት ትክክል አይደለም ነው እያልክ ያለው። ኦኬ እኔ አሁን ኩመሌቱን እያሳየው ነው። አሁን መለየት ጥቅስ እኮ ማምጣት አያስፈልግም። መለየቱን እያሳየው ዳዊት በድንጋይ ተወግሮ አይደለም የተገደለው። ዳዊት እያየ እኮ ነው፣ ፕራክቲካሊ እያየ ነው። አሁን ጥቅስ ማምጣቱ ለምን አስፈለገ? ዳዊት ተወግሮ አይደለም የሞተው። አሁን ለነገሩ ዳይቨርት አታርጉ። እሱ ምናልባት በግልጽ መጽሐፍ ቅዱስ ያስቀመጠውን ነገር ስለዚህ ዳዊት በድንጋይ ተወግሮ ነው የሞተው። ስለዚህ እግዚአብሔር ሕግ ምክንያት ስለዚህ ዳዊት አልተቀጣም ያልከኝ ነው ወደ እሺ፣ በማልሰው ገብቶብኝ ነው። እንግዲህ በግልጽ የነገርኩኝ ነው፣ ዳዊት ተቀጥቷል። አልተቀጣም ካልከኝ ዳዊት ግን በድንጋይ ተወግሮ አይደለም የተቀጣው። ዝም ብሎ የሰራ ሰው ቅጣቱ ምንድን ነው በእግዚአብሔር ሕግ? በዳዊት ላይ አልፈጸመውም እግዚአብሔር፣ ሰዎች አልፈጸሙም። ታዲያ ሰዋት አልፈጸመውም። ዳዊትም በሌላ መልኩ ቀጣው። ይሄ እግዚአብሔር መብቶ አይደል እንዴ? እግዚአብሔር እንዴ እግዚአብሔር መብቶ አይደል በፈለገው መልኩ ባሪዎችን መቅጣት አይችልም? በፈለገው መልኩ በሕግም ያለ ሕግን መቅጣት አይችልም ባሪዎቹ ነገር ግን ያ ህግ አንዳንድ ሰዎች ላይ አይፈጸምም፣ ሌላ ሰዎች ላይ ይፈጸማል። ዝሙት የሰራ ሰው ለምሳሌ ሰራ አይደለ ነቢያችን በኢስላም ለምሳሌ አንድ ህግ ወረደ። አይ ቀረብ ያለ ሌላ ካል ነውና ይተውና የተናገሩ ንግግር ማለት ነው። ምን አሉ? ሰዎች መጥተው በነቢ ጊዜ አንድት ሴት ሰረቀች። ሰረቀችና ህግ ሊፈጸምባት ዘንድ ማለት ነው።

ነገር ግን ደካማ ሰው ከመጣ፣ ክብር የሌለው ሰው ከመጣ የአምላክን ህግ በእርሱ ላይ ይፈጽሙበት ነበር አሉ። ያን ማለት ነው እና እንጂ ከባዱን ነገር ሳንነጋገር እግዚአብሔር ዳዊትን ቀጠው ብለህ ስትናገር የነበረውን በአላ ተመለስ። ዲያቆኖታል በአላ ተመለስ። አንድ ቁጥር ጻፍ ተመለስ። ሄሎ ተመለስ። በህግ አምላክ ተመለስ አንዴ ማን ነው ላክ። አንድ ቁጥር እንጻፍና እግዚአብሔር አልቀጣውም አያሱ። ህጉ ምንድነው? ተወግሮ ይከዳል። ይሄ ህግ ቀጥቷል ወይ አልቀጣውም? አያሱ ስለዚህ እግዚአብሔር ቀጥቷል በሚል አታስመልጡ። ዳዊት ነብይ ሆኖ እንዴት ከሚስቱ ጋር ተገናኘ? መሐመድ ብላችሁ ለተተቹት ትመጣላችሁ። ሰለላሁ ዐለይሂ ሰለም ነብይ የሆነ መጽሐፈህ ላይ የሰው የወታደሩን ሚስት ቀምቶ ደፍሮ ወታደሩን አስገድሎ አሜን ነው፣ ነብይ ነው ብላችሁ ተቀብላችሁ፣ እንዴት ሰው ከሚስቱ ጋር ይገናኛል ብላችሁ ነብይን ትወቅሳላችሁ። ነብይ ስ ላ ስለም ከሚስቶቻቸው ቢገናኙ ጥፋት ምንድን ነው? ሁሉ ትልቅ ጥፋት መሐመድ ከሚስቶች ጋር ወሲብ ያደ ሰው ናቸው ሚስታቸው እያልክ፣ ሰው እንዴት ነው ከሚስቱ ጋር ተገናኝቷልና ብላ ነብይነቱን ለማስተባበል የምትሄዱበት መንገድ፣ ኧረ ይደብራል። ወላይ በጣም የነቢይነት ሚዛን እና መስፈርታት ታቁም። እንደ አንድ ነቢይ ነቢይ የሚባለው ምን ምን መስፈርቶች ሲያሟላ ነው፣ ነብይነት ውስጥ ሊጠፋ የሚችለው ምን ላይ ምን አይነት ስህተትን ሲያደርግ ነው የሚለው ልታውቁ ይገባል። ከሚስቱ ጋር ተገናኘ እና እሺ፣ ጥያቄ ያለው መግባት ይችላል፣ መጠይቅ ይችላል። እሺ፣ አስተው ነው ወደ ራሳቸው ተመለሱ። አንድ ነቢይ ነቢይ የሚባለው መቼ ነው የሚባለውን ፈልጉ። የነዛ ሚዛኖች ይዛቸው ሆኖ ነብይ ስ ሰለምን ከሁሉም ነቢያት ብላችሁ ከተቀበላችኋቸው በላይ ነቢይነታቸውን እናጸድቅላቸዋለን። እሺ ጥያቄ ያለ የጠየቀ ከገባችሁ ልጆች